ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረሽሽ ይበልልኝ። ሲቀጥል ደግሞ ቡብዬ ኔ አባት የኔ ወንድም የምር በጣም አዝናለው፣ እንደዚህ ሆነ በማየቴ በጣም ነው ማዝነው። ብቻ ግን እኔ እንጃ ብቻ ምን እንደምል አላውቅም። የሰው ልጅ ያው እኛ የምናስበው ብዙ ነው፣ ግን ፈጣሪ ደግሞ ኮዲ ምን እንደሚያጋጥመን አናቅምና ትናንትና ቡቡዬን እንዳያችሁት በጣም ደስተኛ ነበር፣ ደና ነበር፣ ቅመሜንም እየተበቀላት ነበር ትላንትና እኛም ደግሞ ከይሚ ጋር አብረው በመሆናቸው በጸብም ሆነ በፍቅር አንድ ቤት መሆናቸው ለነሱ ወደ ነበሩበት ለመመለስ ትልቅ ባሪ ዋለው ብለን በማሰብ አንድ ላይ መሆናቸው በቃ ደስ ብሎን ብሩክ ያለ ያረገው ነገር ደግፈን ነበር እና ትላንትና በእርግጥ አሞኛል ብሏል መግቢያ ላይ ሲናገር አሞኛል ብሏል እና ግን እንደዚህ ይብስበታል ብለን ደግሞ አላሰብንም ብቻ ግን ፈጣሪ የሰው ልጅ አትታመም አይባልም ፈጣሪን ደግሞ አትንካኝ አይባልም የሚባለው ምንድነው ማረኝ ነው የሚባለው እንጂ አትንካኝ በጭራሽ ማለት አይቻልም? እግዚአብሔር ጨርሶ ይማርህ። ሌላ ምንም እምለው ነገር የለም። መብርሃንዬ ካጠገበህ ከጎንህ ተሆን እሷ ተዳብሰ እስከመጨረሻው ፈጣሪ ይማርህ። እንግዲህ ሀይሚዬ እዬ መግቢያው ላይ የተናገረችው ነገር እጅግ በጣም ያስደነግጣል። እውነት ለመናገር እኔ እንጂ እኔ ቃል ላይ ማለት ነው መርፌ ሲወጋ ምናምን ሳየው በጣም ነው የደነገጥኩት። እግዚአብሔርን ነው ምላችሁና ያሰብኩትም ቀለል ያለ ህመም ነው ብዬ። በእርግጥ ሳይድ መርፌ ገና መጀመሪያ ነው ያየሁት። ኮሜንት ስገባ ቲክቶክ ላይ በቃ አንደኛ ነኝ ማለት ይቻላል። በቃ የመጀመሪያ ነው አጋጠመኝ ማለት ነው። ልክ ፖስት ሲያደርገው ነው የደረስኩትና ያን ያህል ያው ጨጓራውን ነው ምናም ብዬ ስላሰብ ከባድ ህመም አድርጌ አላሰብኩትም። እና ቡቡዬ ደግሞ ታውቃላችሁ፣ ቲክቶክ ኮሜንት ላይ እያለቀሱ ስቲከር መላክ በጣም ሀርድ ነው። ለቲክቶኩ ጥሩ አይደለም፣ መልካም አይደለም። እያለቀሱ ስቲከር መላክ ጥሩ አይደለም፣ ለቻናሉ ለንትኑ ለንትን፣ ዩትዩብም ላይ ጥሩ አይደለም። በነገራችን ላይ ለቲክቶኩ ጥሩ አይደለም፣ ዩትዩብም ላይ ጥሩ አይደለም። በቃ ዩትዩብ አይፈቅድም እንደዛ አይነት ነገር እና ያንም ፈርቼ አንድ የሆነ የምታለቅ ስቲከር ያዘነች ስቲከር እና ቡቡዬ የቅመሟ ንግስት ብዬ አንድ ስቲከር እና ልብ ቅርጽ አድርጌ ነበረ። መጀመሪያ የኮመትኩት ና አንዷ ገብታ ለምን የንግስቴ ንጉስ አልሹ ብላ እየተናገረችው ንግግር የጭ ምናምን ብላ ጽፋለች። መጀመሪያ እግዚአብሔር ማርሀቲም እንዲህ ምናምን አለች እና ሰዎችዬ እኛ እርስ በርሳችን በየትኛውም ቦታ ከመባላት እኝኝ ከመባባል እነሱን የነሱን አንድነት የነሱ ፍቅር የምንፈልግ ከሆነ ለምንድን ነው እነሱ በሄዱበት ቦታ መልካም ነገር የማንናገረው? መልካም ንግግር ሁሉን ነገር በመጥፎ የምንተረጉመው ለምንድን ነው? ስለገረመቼ ነው። ያች ልጅ ና በመጀመሪያ የእነሱን ሰላም የምትመኙ ከሆነ ስለ ሰላም አውሩ፣ ሰው ስለመሳደብ ሳይሆን ይሄ ሪፕላይ ብዬ ከአንቺ ጋር አልመላለስም፣ ግን እሱ እኛ ስላሽቀበጥን ቡቡዬ የኔጌታ፣ ከዛ ኮሜንት ላይ፣ ከዛ ለቅሶ፣ ከዛ የተሰበረ ልብ፣ ከዛ ምናምን እንደዛ ነው የምትፈልጉት። እንደዛ ደግሞ ሰው ማሸበር ነው። ስሙ፣ ሲቀጥል የሰው ልጅ ይታመማል። የማይታመም የለም በዚህ ምድር ላይ ማንኛችንም እንታመማለን። ግን አትንካኝ አይባልም። ፈጣሪ እኛ እኮ የእሱ ፍጥረቶች ነን። የምንበላው፣ የምንጠጣው፣ የምንገባው፣ የምንወጣው፣ የምንረግጣት ነገር በሙሉ በእግዚአብሔር እጅ ነው ያለችው። ገባችሁ? ስለዚህ አትንካኝ ደግሞ አይባልም። ምክንያቱም እኛ የእሱ ፍጥሮች ነን። አትንካኝ ሳይሆን ማረኝ ነው የሚባለው። ቡቡዬ ጨርሶ ይማር። ሌላ ምንም ምለው ነገር የለም። ቅመምዬ ደግሞ አለች እናት የሆነች አዎ፣ ንግስት የሆነች የሱ ንግስት ከጎኑ ናት፣ ትንከባከበዋለች። ለዚህ ነው በእነሱ መሀል አትግቡ። በእነሱ መሀል መግባት የለብንም። እነሱ አንድ ናቸው፣ እነሱ ፍቅር ናቸው። የምለው ለዛ ነው። ገባችሁ? አያችሁ? ቡቡዬ ሲታመም ቀድማ የደረሰችለት ሀይሚዬ ናት። ገባችኋ? ሌሊት ላይ ዘጠኝ ሰዓት ላይ ነው ሐኪም ቤት የሄዱት። በጣም አሞት እንደነበረ በጣም ደንግጣ እንደነበረ ቡቡዬ ሐኪም ቤት እንሄድ ሲሉት እሺ ማይል ሰው እንደነበረ። ነገር ግን ትናንትና በጣም እንደታመመ የተረዳሁት ሐኪም ቤት ስንሄድ ስለው ራሱ ባንዴ ነው እሺ ያለኝ ነው ያለችው ሀይሚዬ፣ ባንዴ እሺ አለኝ እና ደንግጣ እንደነበረ በጣም በቃ፣ አይደል ከባድ ነው እና ያው ደህና ነው እንዳያችሁት ነው ምግብም አንድም ሆነ ሁለቴ ሀይሚዬ እያበላችሁ ነበረ፣ እያጎረሰችሁ ነበረ። ደና ነው፣ ሳቅም እንደማለት ብሏል፣ ተጫውቷል፣ እየተጫወተም ነበረ። ሶ ያን ያህል የሚካበድ ህመም አይደለም። ከዛ ባለፈ ግን የሰው ልጅ ስለሚታመም ማለት ነው፣ ማንቻችንም እንደዚህ አይነት ነገር የሚያጋጥም ነገር ስለሆነ ብዙቻችሁ መደንገጥም የለባችሁም። ያው ወንድሞቹም በእርግጥ አሁን ያን ቪዲዮ ብቻ ፖስት አድርገው ዛሬ ጠፍተው ቢሆን የምር እኔንጃ፣ እስማ በጣም ከባድ ነበር ለኛ፣ በጣም ግን ያው መታለች ሃይምዬም እሱም ያለውን ነገር ለእናንተ ማሳወቅ አለብን ብላ ከምንጠፋባችሁ ብላ ነው እንግዲህ። ትላንት የመጣችሁ ሃይምዬ እግዚአብሔር ይስጥሽ፣ የምር ያ ቪዲዮ ፖስት ተደርጎ ጠፍታችሁ ቢሆን ማበዳችን ነበር፣ ሁላችንም ተያይዘን ማለት ነው፣ እንደ መጨለላችን ነበር። በጣም ደንግጫ አለሁ፣ ግን ደግሞ ጨጓራው ምናምን ኃይለኛ የጨጓራ ህመም እንዳለበት ስለማቅ ለዛ ነው ብዬ ነው የገመትኩት። ለምን የጨጓራ ህመምን የሚያቀቀዋል ቀላል አይደለም ከባድ ህመም ነው፣ እና በቃ የዛ ነው ምናምን ብዬ እንትን ብዬ ነበር። እና ብቻ ከባድ ነው የምር። እኛ የምንፈልገው የእናንተን ደስታና ሳቅ ብቻ ስለሆነ የሆነ ነገር በተፈጠረው ቁጥር በጣም ይከብዳል በጣም ያማልና እኔ እንጃ ብቻ ምን እንደምላችሁ አላቅም። ብቻ ግን አሁንም የምለው ነገር ቢኖር ፈጣሪ ይማረህ ነው። ቀመ ብዬ ደግሞ በደንብ ተንከባከቢያ ሰምተሻል። ባልሽን እ በቃ ለዚህ ነው ለብሩኬ ከሀይሚ በላይ የሚያስብለትና የሚያዝንለት ወይም ደግሞ መልካም የሚያደርግለት ሰው የለም የምለው ለዚህ ነው። ከብሩኬ በላይ ደግሞ ለሀይሚ የሚያዝንላትና የሆነ ነገር ብትሆን ቀድሞ የሚደርስላት እሱ ነው። ስለዚህ በመሀላችሁ አትጎ የሚለው ለዛ ነው። እና የምሬ ነው ምላችሁ በጣም ሀይሚዬ አጠገቡ በመሆኗ ደስተኛ ነኝ። በዚህ ሰዓት ሰው ያስፈልጋችኋል። የምሬ ነው ሰው በጣም ያስፈልጋል። እውነቴ ነው ምላችሁ አሁን ሀይሚ አጠገቡ ብትኖር አይደለም ሌሊት ተነስታ ወደ ሕክምና ይዛ የሮጠችው ስላለች ነው። ስለዚህ ሰው ያስፈልገናል። ና የኔ ቆንጆዎች እደጉልኝ፣ ተመንደጉልኝ። ቡብዬ ያው እንደሚምርህ አውቃለሁ። ይምርሃል ፈጣሪ። መልካም ሰው ነ አንተ፣ ንጹህ ሰው ነህ። ይሄ ላንተ አይገባም፣ ግን ደግሞ የፈጣሪ ፍጡሮች ስለሆንን የእሱ ልጆች የእሱ ስራዎች ስለሆንን አትንካን አይባልም። ማረል ነው የሚባለው። እና እግዚአብሔር ከአንተ ጋር ይሁን። ቅዱስ ሚካኤል ቅዱስ ገብርኤል በክንፉ ይሸፍናችሁ። አይዟችሁ፣ በርቱልኝ። ጨረቃ ፋሚሊዎችም ደግሞ አደንግጡ፣ ምንም አይሆን። ማንኛውም ሳይታመኑ ሁላችንም የጀርማ ህመም አለብን ሚዲያ ላይ ስለማናወጣ ስለማንናገር ነው እንጂ ሁላችንም እየራሳችን ህመም አለና ከሰው ልጅ ላይ ደግሞ ህመም አይጠፋም በስሱም ቢሆን ማለት ነውና፣ እንግዲህ የሕክምና ውጤቱን ነገ ነው የሚታየው። ያው ሕክምናውን ነገ ሳይሆን ያው ቪዲዮ ነገ ስለሚለቀቅ ነው እንጂ ዛሬ ነው እንግዲህ ሕክምና የሄደውና ውጤቱን ነገ ማታ ያሳውቁናል ብዬ አስባለሁ። መልካም ነገር ጥሩ ነገር ያሰማን። ፈጣሪ ይርዳ፣ ሁላችንም ደህናውን ወርዳችኋለሁ። እኔንም ላይክ ሼር ሰብስክራይብ አድርጉኝ።